አንተም ይቀልልሃል። የተወደዳችሁ ምዕመናን ምዕመናት፣ በዚህ ቅዱስ ስፍራ የጸሎት የቅዳሴ፣ የወዳሴ ጊዜ የተገኛችሁ አምላካችን ልዑል እግዚአብሔር በፍቅሩ የጠራችሁ ወደ ቤቱም ያመጣችሁ በድጋሜ እንደምናደራችሁ ድምፅ ያንሳል። እንደምን አረፈዳችው አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ላንተም ይቀልልሃል። በአብ ስም አመኜ አብን ወላድ ብዬ፣ በወልድ ስም አመኜ ወልድን ተወላድ ብዬ፣ በመንፈስ ቅዱስ ስም አመኜ መንፈስ ቅዱስን ሰራጼ ብዬ ምንም ላጠይቁ አካላት ሶስት ብል በህልውና በአገዛዝ በስልጣን በመለኮት አንድ አምላክ ብዬ አምኜ ረዴተ እግዚአብሔርን አጋዥ በማድረግ ይህንን ቃል እንደ እግዚአብሔር ፈቃድ እየተማርን እየሰማን ደጅ እንጠናለን። ቃሉን በልቦናችን ያሳድርብን። ላንተም ይቀልልሃል ይላል የእግዚአብሔር ቃል በኦሪት ዘጸአት ምዕራፍ 18 ቁጥር 22 ላይ። ላንተም ይቀልልሃል በሎስት ይውላችሁ ቃሉን የሰማው የተነገረው ህዝበ እስራኤልን እየመራ ለነበረው ለሊቀ ነቢያት ለሙሴ ነው። ጥበበኛው፣ አስተዋዩ፣ አረጋዊው የሙሴ አማች የዮቶር አባት እነሆ ሙሴን ህዝብ በሚመራበት ጊዜ የመከረው ያስተማረው ትምህርትና ምክር ነው። እግዚአብሔር ሙሴን ህዝቡን እንዲመራ በመረጠው በመደበው ጊዜ ዕለት ዕለት እየተጋ እንደ እግዚአብሔር ፈቃድ በረድኤት በበረከት ይዞ ሲመራነ ይኖረው እግዚአብሔር ለህዝቡ የሚራራ የሚያዝን አምላክ ስለሆነ በግብፅ ባርነት በመከራ ሲኖሩ በፈርዖን እጅ ተይዘው ሲኖሩ በባርነት ተይዘው ሲኖሩ እግዚአብሔር አይ አዘነም። ያን ጊዜ ሙሴን መርጦ ህዝቡን እንዲመራ እንዲያስተዳድር አድርጎ በረድኤት እየጠበቀ እግዚአብሔር ከላይ ሙሴ ከታች ሆኖ እየመራ ከባርነት ነጻ እንዲወጡ አድርጓቸዋል። ሙሴ የቤተ መንግስቱን አሮን ወንድሙ ደግሞ የቤተ ክህነቱን ስራ እየሰሩ የሃይማኖቱን ስራ እየሰሩ በጸሎት እግዚአብሔርን እያነጋገሩ ከእግዚአብሔር መመሪያ እየተቀበሉ ህዝቡን በበጎ በበረከት መና ከሰማይ እያወረዱ ውሃ ካለት ላይ እያፈለቁ ታምራት እየሰሩ ይጠብቁት ይመሩት ነበር። ሙሴ ሊቀ ነቢያት ከጠዋት እስከ ማታ ህዝብን በማገልገል የህዝቡን ችግር በማቅለል በመስማት ህዝቡን መፍትሄ በመስጠት ለወላጆችም ለልጆችም ለአደጋውያንም ለህፃናትም ለሁሉ ያገለግል ነበር እስኪደክም ድረስ ቀንና ሌሊት ያለመታከት እየሰራ ሳለ ዮቶር የተባለ አዋቂ የሙሴ አማች ሙሴን ጠየቀው አላቸው የእግዚአብሔር ልጆች እንዴት ነው የምትውለው? እንዴት ነው የምትሰራው ሲለው ሙሴም ለአማቱ ለይወቶር ነገረው። የህዝቡ ጉዳይ ብዙ ነው፣ ጥያቄውም ልዩ ልዩ ነው። ህዝቡን ሳገለግል ውላለው። ከጠዋት እስከ ማታ ድረስ ረፍት የለኝም ባለና ነገረው። ያ የሙሴ አማች ዮቶር ምን ብሎ መከረው? ስማ ሙሴ፣ ስራህ መልካም ነው። ለዚህም የሾመህ እግዚአብሔር ነው። ህዝብህን ማገልገልህን መልካም ነው። መልካም አድርግሃል። ነገር ግን ይህንን ብታደርግ እግዚአብሔር እንዲህ ቢያዝህ መቶ መቆም ይሻለ ይቻልሃል። ደግሞም ይህ ህዝብ ሁሉ በሰላም ወደ ስፍራው ይደርስልሃል። እመክራለሁ ብለው የሆነ ምክር ሲሰጠው እናያለን። መጽሐፍ ቅዱሱን አነቡት። ህዝቡን ለሚመራው ለሙሴ ህዝብን የሚያገለግል ሰው የአዋቂዎች ምክር መስማት መልካም ነው። መካሪ የሌለው ንጉስ ምን አይልም ነው የሚባለው? ነገሩኝ እስቲ፣ መካሪ የሌለው ንጉስ። አዎ፣ ምንም አዋቂ የሆኑ ምንም ችሎታ ቢኖር ነገር ግን የአዋቂዎች የባለሙያዎች የሽማግሌዎች የመንፈሳዊያን ሰዎች ምክርን መስማት እጅግ ጠቃሚ ነው። ለሙሴም ይህንን ጥያቄ ሲጠይቀው አንተ ከህዝቡ ሁሉ አዋቂዎችን እንደዚህ ያለው ይላል። ከመጽሐፉ አነባዋለሁ። የሙሴ አማት አለው አንተ የምታደርገው ይሄ ነገር መልካም አይደለም። ይሄ ነገር ይከብድብሃልና አንተ ከህዝቡ ጋር ያለውን ህዝብ ትደክማላችሁ። አንተ ብቻህን ስታ ልታደርገው አትችልም። አሁንም እመክርሃለሁ ቃሌን መክሬን ስማ። እግዚአብሔር ከአንተ ጋር ይሆናል። አንተም በእግዚአብሔር ፊት ለህዝቡ ሁሉ ነገራቸውንም ወደ እግዚአብሔር አድርስ አላችሁ የህዝቡን ጉዳይ ወደ ማና ድርስ ወደ እግዚአብሔር አድርስ። አንተ በእግዚአብሔርና በህዝቡ መካከል ስራውን ስራ፣ ህዝቡን ከእግዚአብሔር ጋር አገናኝ፣ ስርዓቱንም ህጉንም አስተምራቸው፣ የሚሄዱበትንም መንገድ የሚያደርጉትንም ስራ ሁሉ አሳያቸው። አንተም ከህዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። ከነሱም የሻለቆችን፣ የመቶ አለቆችን፣ የአምሳ አለቆችን፣ የአስር አለቆችንም ሹምላቸው። በህዝቡ ሁሉ ላይ ይፍረዱ። አውራውን ነገር፣ ትልልቁን ነገር ሁሉ ወደ አንተ ያምጡት። ታናሹንም ነገር ሁሉ እነሱ ይፍረዱ እነርሱም ያድርጉት። ካንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልሃል አለው ይላል። የእግዚአብሔር ልጆች ሰማቸዋል። ተመልከቱ። አንተ መልካም የሆኑትን እግዚአብሔርን የሚፈሩትን ሰዎች ምረጥ። እነሱ የህዝቡን ጉዳይ ሁሉ ይስሩልህ። አንተ የህዝቡን ትልልቁን ነገር ወደ እግዚአብሔር አድርስ። እነሱ ሸክሙን ይሸከሙ ለአንተ የሚቀልልሃል አለው። ይላል የእግዚአብሔር ልጆች ሙሴ ህዝቡን እንዲመራ እግዚአብሔር የሰጠው ኃላፊነት ነው። ታውቃላቸው እስከ ሞቱ ድረስ እለት ዕለት እግዚአብሔርን እየጠየቀ በጾም በጸሎት እየለመነ ያገለግል ነበር። እሱ እንኳን በእርጅና ዘመኑ ከዚህ ዓለም በሞት ሲለይ በእሱ ቦታ እግዚአብሔር እያሱን መረጠው ይላል መጽሐፍ ቅዱስ ከሙሴ ጋር እንደሆንኩ ከአንተ ጋር እሆናለሁ፣ አልለይህም፣ አልተውህም፣ አልጥልህም። አንተ ግን ወደ ቀኝ ወደ ግራ አትበል፣ ጽና በርታ አለው። ሙሴን ብቻ ሳይሆን በሙሴ ወንበርም እያሱን የመረጠ ለህዝቡ እረኛ የሚሰጥ ጠባቂ የሚሰጥ እሱ ነበር። እረኞቹም የታመኑ ታውቃላችሁ። እነ ቅዱስ ሙሴ እነ ዳዊት ለህዝቡ ምን ያህል ይጨነቁ ያዙኑ እንደነበረ ሙሴ እግዚአብሔር በሕዝቡ አዝኖ እቀጣቸዋለሁ አሳዝነውኛል ሲሉት፣ ሙሴ ወደ እግዚአብሔር ጸለየ። ምን ሲል እግዚአብሔር ሆይ ህዝቡን የምትቀጣ ከሆነ ህዝቡናው የምትቀየም ከሆነ እኔን ከህይወት መጽሐፍ ደምስሰኝ፣ እኔን እረኛ አታድርገኝ፣ ጠባቂ አታድርገኝ፣ እባክህ ራራ፣ ይቅርም በላለው ይላል ከዚህ ቃል የምንማረው እግዚአብሔር ሕዝቡን ለሙሴ በሰጠ ጊዜ ሙሴንም ለህዝቡ ረኛ ባደረገ ጊዜ ለሙሴ የሰጠው ምክር አዎ፣ ከአንተ መካከል ሥራን የሚረዱህ የሚያግዙ ምረጥ። ዛሬ በእኛ ደብር እንደምታውቁት፣ ባለፈውም ሳምንት ምርቱ ተሰጥቷል። ምዕመናን ቤተ ክርስቲያን የሚያገለግሉ የሰበካ ጉባኤ አባላትን ይመርጣሉ። እግዚአብሔር በቤቱ የሚያገለግቱትን ስናቀርብለት ስንመርጥለት ለሙሴ የተሰጠውን ቃል አስቡ። አንተ ትልልቁን ነገር ምራ፣ ሰውና እግዚአብሔርን አገናኝ። ሌላውን ጉዳይ ደግሞ የሚረዱህ እግዚአብሔርን የሚፈሩ ማንን የሚፈሩ መልካም ስብእና ያላቸው፣ ግፍን የሚቃወሙ የሚጠሉ መከራን፣ ይህንን በደልን የሚጠሉ ትትና የተሞሉትን አስተዋይዎች የሆኑትን ምረጥ፣ ለአንተም ይቀልልሃል አለው ይላል። አሁን በአንዳንድ ቦታ ባለማስተዋል በሚደረግ አሰራር የተነሳ ብዙ ፈተና የምናየው ሰዎች እግዚአብሔርን ሳያውቁ ለእግዚአብሔር ይቀርባሉ። ሰዎች እግዚአብሔርን ሳያውቁ ለቤቱ በኃላፊነት ይመደባሉ። ያን ጊዜ ይቸግራሉ፣ እነሱ ያን ጊዜ ማስተዋል ያቅታቸዋል። በበረከት ፋንታ መርገም ይሆንባቸዋል፣ በጽድቅ ፋንታ ኃጢአት ይሆንባቸዋል። የሚሰሩትን ሳይሰሩ ይቀራሉ፣ ይታወቃሉ። ለዚህ ነው ለእግዚአብሔር ቤት ለሕዝቡ ስናስብ ለሀገርም ቢሆን ለሁሉ ነገር ቢሆን ጥበብ የተሞሉ አስተዋዮች የሆኑ ሰዎችን መምረጥ እንደሚገባ ይሄ ቃል የሚነግረን። ለዚህ ነው ህዝበ እስራኤልን ህዝበ እስራኤል ዘስጋ የተባሉትን ብቻ ሳይሆን ዛሬ እስራኤል ዘነፍስ የተባልንኛ ክርስቲያኖችንም አምላካችን በደሙ የመሰረታትን ቅድስት ቤተ ክርስቲያንን እንዲጠብቁ እንዲንከባከቡ እንዲመሩ ሐዋርያትን ሾሞ አደራ ሰጥቶ ነው የሄደው። ለቤቱ ለመንጋው ለበጎቹ፣ ለጠቦቶቹ፣ ለግልገሎቹ አደራ ሰጥቶ ነው የሄደው። ጠብቁ በጎችን ግልገሎችን አሰማሩ፣ ቤተ ክርስቲያንን ጠብቁ ማለት ነው። ሐዋርያትም ይህን አደራ ተቀብለው ይህን ኃላፊነት ይዘው ቤተ ክርስቲያንን ሲመሩ በዚህ በሐዋርያት ሥራ ምዕራፍ ስድስት ላይ እንደምታውቁት፣ ምዕመናንን ሰብስበው እኛ የእግዚአብሔርን ቃል እንገራችሁ፣ የእኛ የእግዚአብሔርን ቃል ትተን የማዕድ ነገር ልናገለግላችሁ አይገባምና ከእናንተ መንፈስ ቅዱስ ያደረባቸው ጥበብ የተሞሉትን ምረጡ አሏቸው። ምዕመናኑ ሰባት ሰዎችን ዲያቆናትን መረጡ ይላል ይህ ቃል። የእግዚአብሔር ልጆች እንድናስተውል ይህንን ቃል የምንናገረው እግዚአብሔር ምን ይሻል፣ ምዕመናንን የሚያገለግሉ ልጆቹን ስናቀርብ ስናስብ ምን አይነት ሰዎችን ነው የምናስብለት፣ ነገ እነሱም እንዲጠቀሙ እንዲባረኩ ያስፈልጋል። አምላከ ቅዱሳን እግዚአብሔር ከእኛ ጋር ይሆን። ለአንተም ይቀልልሃል። ለሁሉ እንዲቀል መንፈሳዊውን ነገር የሃይማኖትን ነገር የቤተ ክርስቲያንን ነገር ትኩረት ልንሰጥ ይገባል። እግዚአብሔር ከሁላችን ጋር ይሆን።